ማህሙድ ሙዚቃ ቤት በመባል በሚታወቀው በእስራ ሚኒሊክ ህንፃ ምትክ አዳን በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን እንድለጡ። ተደገመ ተደገመ። ምን ተደገመ ካላችሁ፣ ሞት ሞት ተደግሞ አላሁ። አሁን ምስክር ወረቀት ነው እንደምታዩት። አመስግኑ አንድ ላይ አሁን። ሁላችንም እኛ እንቀድለን፣ እዛ ደግሞ የወርቅ ሽልማት የወርቅ ሀብል ምናምን ይሸለማል። በጣም አሪፍ ደስ ይላል።

ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አላው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። በድጋሚ ተመልሼ መጥቼ ያለውኝ ኦርቶዶክሳውያን ሁላችሁም የመረጃ ሼር እያደርጋችሁ ለኦርቶዶክሳውያን አድርሱልኝ። በአንድ በኩል ምእመናን የቤተ ክርስቲያን ይዞታቸው ተነጥቆ ፍትህ እያሉ ይጮኋሉ። በሌላ በኩል ብፁዓነ ሊቃነ ጳጳሳት የቤተ ክርስቲያኒቱ ንብረት ተሞልሰዋል እያሉ ደስታቸውን እየገለጹ ነው። የገዳማውያኑ ሞት ዜና ሰምተን ሳንጨርስ ፍትህ ሳይገኝ ሁለተኛ የኦርቶዶክሳዊያን ሞት ዜና በአሪሲ ላይ እየተሰማ ነው። የገዳማውያኑ የካህናቱ ያለ ጥፋታቸው ሞት ይህ ሁሉ ትርፍ ጊዜ ካለ ቢታይ መልካም ነበረ ግን እግዚአብሔር ይጠብቅ። አገልጋዮች ምን ይባላል ታዲያ? ለማንኛውም በደንብ ጉልበስቱት፣ ሼር አድርጉት። ቀጥታ መረጃውን የማስደምጣቸውን አልተከታተሉኝ። ፍትሕ! ፍትህ! ለቅድስት ቤተክርስቲያናችን ቅስተርችን ፍትሕ! ፍትህ! ዳሞታ ላይ የተተከለችው ለቅዱስ ሩፋኤል ቤተ ክርስቲያን ይድረስ። ይድረስ ለሚመለከተው አካል ለዳሞት ጋላ ወረዳ ለወላይታ ሀገረ ስብከት የቤተ ክርስቲያናችን የሚመለከተው አካል የዚችን ቤተ ክርስቲያን ችግር አይቶ ተመልክቶ እንዲበታ በትህትና እንጠይቃለን። ይዞታችን አንድም ነገር እንዲነካ አንፈልግም፣ አንፈልግም። ባለቤቷን ያመነች በግ እንዲሉ አሁን የተለያዩ ቤተ እምነቶች የሆኑ አካላት እናሰማለን እናሰማለን። ይህ ድረስ ለመንግስት ይሄን የሰማ ሁሉ ይሄን የሰማ ሁሉ ሰማሉ ለቤተ ክርስቲያን ከጎኑ ይቁም ይቁም። ኦኬ፣ እንግዲህ እንደ ሰማችሁት ወንድሞቻችን፣ ሊቃውንቱ፣ ካህናቱ፣ ምዕመናኑ፣ ዲያቆናቱ አንድ ጋር በመሆን በአደባባይ ወጥተው የቤተክርስቲያናችን ይዞታ ያለምንም ምክንያት ተነጥቀናል እያሉ ነው ያሉት። ድምጻቸውን እያሰሙ ነው ያሉት። ፍትህ ለቅዱስ ቤተክርስቲያናችን። በዚህ በኩል ሊቃነ ጳጳሳቱ በዛሬው እለት የቅዱስ ቤተክርስቲያን የይዞታ ተመልሶልናል እያሉ ደስታቸውን እየገለጹ ለአዳነች አብቤ ወርቅ ውስጥ እየሸለሙ ነው የሚያሳየን የቪዲዮ እንግዲህ ተመልከቱት ሁላችሁም። ብቻ ደስታችንም ለቅሶችንም አንድ ጋ የሆነብን ይመስለኛል። በጣም የሚያሳዝን ነገር ነው፣ እውነት እላቸዋለሁ። ቪዲዮን እያያቸው ተማንኛው ሀሳባቸው ከመታፊት አስቀምጡ። ይሆናል እስከ ዩቱብ ቪዲዮ ነው ን ፈቅታለች በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን እግለጡ። አሁን ምስክር ወረቀት ነው እንደምታዩት። አመስግነ አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትን የምትችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ ነ የሰራው ክብርት ከንቲባ ወይዘሮ አዳነች አበቤ የህንፃውን ቁልፍ በዚህ ሰዓት ለብፁ ቅዱስ አባታችን ያስረክቡልናል። ሁላችንም በጭብጨባ እንደግፋለን ማለት ነው። ቆልፉ ብፁ ቅዱስ አባታችን ለብፁ ጠቅላይ ስራ ሲያጋጭቦ በእውነት ልጅ ለብፁ አብረ ስራዊሮ ለእድለኛው አባት አጥረከዋል አመስግኑላችሁ። ሁሉም እድል ይፈልጋል። እግዚአብሔር የፈቀደው ሰዓት እና ጊዜ ሁሉም በሰዓቱ በጊዜው ሆኗል። ያለ እርሱ የሚሆን ነገር የለም። ስለሆነም የከተማ አስተዳደሩም ከልብ ከልብ እናመሰግናለን። የአዲስ አበባ ከተማ አስተዳደር ያስገነባውን ባለ ሰባት ወለሉ ለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሀሙድ ሙዚቃ ቤት በመባል በሚታወቀው በጽራ ሚኒሊ ከንፃ ምትክ አዲስ ሁለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን አስረክቧል። እንግዲህ ህንፃውን ያስረከበው ከንቲባ አዳነቻ አበቤ ሲሆኑ ብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳዘ ኢትዮጵያ ሊቀ ጳጳዝ አክሱሞ ጨጌ ዘመን በረተክል ሃይማኖት ህንፃውን ተረክበዋል። በርክክብ ስነ ስርዓቱም፣ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አን አቦ ሊቃነ ጳጳሳት፣ የከተማው አስተዳደር ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ወጪው ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሁለገብ ህንጻ በኮሪደር ልማት መልሶ ማልማት ና ህንፃው በእርጅና ምክንያት የተጎዳ በመሆኑ በአዲስ መልክ ባለሰባት ወለል ህንፃ የቀድሞውን ህንፃ ምትክ ሆኖ ለቤተክርስቲያን ለቤተ ክርስቲያን የተሰጠ እንደሆነም ተገልጿል። ብፁ አቡነ ሳይሮስ በምረቃና በርክብ ክመራ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊን ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ ከፍተኛ ደስታ ምስጋናቸውንም አቅርበዋል። ቅዱስ ፓትሪያርኩም በእለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ነዋይ በክብር ስላስረከባችሁ እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸውም ቃልን በስራ ለመተግበር የተከናወነ ተግባር የሚደነቅ መሆኑን የገለጹት ሲሆን በቤተ ክርስቲያኗ ለክብርት ከንቲባና ከተማ አስተዳደሩ የእውቅና የምስክር ወረቀትም አስረክበዋል። ተደገመ፣ ተደገመ ምን ተደገመ ካላችሁ፣ ሞት፣ ሞት ተደግሟል። አሁንም እንደባለፈው እንግዲህ በአርሲ በሮቤ ወረዳ አንድ ካህን በአሰቃቂ ሁኔታ ተገለዋል። እሳቸው ብቻ ማለትም ሚስታቸው፣ ባለቤታቸው በዚሁ መንገድ በአሰቃቂ ሁኔታ ተገለዋል። ሰው ይሄን አስመልክቶ እንግዲህ የሀዘን መቅለጫ ለሁለት ቀን ምን ታረጋላችሁ? ተገደሉ። ማተብ ስራ አስተው የሚለው መዝሙር የዘመራችሁ ፖስት አርጉሽ። ይሄን ሰምተን ደግሞ ማነው ባለ ሳምንት እንዳንድር የሳምንት ዕረፍት ስራ አይሰጥንም። መናገር ከበረ ነው። ማነው ባለ ቀን እንበል ማን ነው ተረኛ? እስኪ የትኛው ደብር ነው? ቀድማችሁ ቤት አሳውቁን። አሪፍ ነው፣ እኛ እንቀዳለን። እዛ ደግሞ የወርቅ ሽልማት የወርቅ ሀብል ምናምን ይሸለማሉ። በጣም አሪፍ ደስ ይላል። ነገ ደግሞ የሆነ ደብር ላይ ሙሉ ምእመናን ሞቱ ሲባል ምን እንደምታደርጉ እናያለን። ያለን እስቲ ሼር ማድረግ እንዳይረስ ኦኬ። እንግዲህ እንዳያችሁት ነው፣ በጣም የሚያሳዝን ነገር ነው። እኛን ከእግዚአብሔር ቤታችን በጎቹን የሚጠብቁት አባቶቻችን እንግዲህ በእንደዚህ አይነት መልኩ እያያቸው ነው ያላችሁት እንግዲህ ምንም ማድረግ አይቻልም። እግዚአብሔር አገልጋዮችን ይጠብቅ ከማለት ውጪ ሌላ ምንም ማለት አልችልም። በዚህ ጉዳይ ላይ ነው ትላችኋለሁ። የሞቱን ነፍሳቸውን ይማርልን፣ በአፀደ ገነት ያኖርልን እግዚአብሔር። ምን ይባላል እንግዲህ ኦርቶዶክሳውያን ነው። ይህ ከላይ የምትመለከቱት ቪዲዮ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነው። ታሪኩን በአጭሩ እንደምታውቁት ይህቺ እህታችን አንድ የቤተክርስቲያን አገልጋይ ወይም ካህን ከዛሬ 15 ዓመት በፊት ተደፍሬያለሁ ነው እያለች ያለችው። በእርግጥ መደፈሩ በእሷ ላይ ብቻ ሳይሆን በቤተክርስቲያንም የሆነ ጉዳይ ነው። እህታችን ጾታዊ ጥቃት ደርሶባታል። ለዚህም በህግም ሆነ በቤተክርስቲያን ልትዳኝ ይገባታል ብዬ አምናለሁ። ቤተክርስቲያን ደግሞ ክህነቱ ተደፍሮባታል። አንድ ካህን ከሚስቱ ውጪ ወደ ሌላ ቦታ ቢሄድና ና ቢወሰልት ባጭሩ የቤተክርስቲያን ክህነትን አገልግሎትን ወይም ምስጢረ ክህነትን ማከናወን አይችልም። ምስጢራትን መፈጸም አይችልም። ነገር ግን ላለፉት 15 ዓመታት ይሄ ነገር ከተፈጸመ በኋላ እኚህ አባት ቤተክርስቲያን ውስጥ አገልግሏል። ይህ ምን ያህል ለቤተክርስቲያን አደጋ ነው! በተለይ ደግሞ እህታችንም ደግሞ የደረሰባት ስቃይና ሰቆቃ ለዘመናት ያዘችው ጉዳይ በእጅግ የሚያሳዝን ነው። ስለዚህ ፍትህ ትፈልጋለች። እኔ እንደ አንድ ቤተክርስቲያን ልጅ ፍትህ ጠይቃለሁ። ይህንንም ነገር ደግሞ አብዝቼ ይቃወማል። ይሄ ብቻ አይደለም። ከላይ የምትመለከቱት ይቼታችን ሰሙሩን ፎረም ፔጅ ላይ ስመለከታት ነበር በአራት ወንዶች ነው የተደፈርኩት አለች። ይህ በጣም ዘግናኝና በጣም የሚያሳዝን ድርጊት ነው። እንደነዚህ አይነት በርካታ ታሪኮች አሉ። ፊት ለፊት ስላልወጡ ስላልተናገሩ፣ ባጎቶቻቸው የሚደፈሩ፣ በቅርብ ሰዎች የሚደፈሩ፣ በማያውቁ ሰው የሚደፈሩ፣ በስራ ባልደረቦቻቸው የሚደፈሩ በርካታ ሴቶች በጓዳቸው እየጮሁ እንዳሉ ያስታውቃል። ይህንን ድርጊት መቃወም የግድ ፌሚኒዝም መሆን አያስፈልግም። አሁን ፌሚኒስትን ሐሳብ ደጋፊ አይደለሁም፣ ነገር ግን የሴት ልጅን ጥቃት መደፈር ግን እቃወማለሁ። በጣም የሚያሳዝን ታሪክ ነው። ይሄ የሚያሳዝነው ኢትዮጵያ ውስጥ ያሉ ሴቶች ወይም እህቶቻችን የሚጠይቁት አትግደሉን፣ እንኑርበት፣ በሰላም ወተን በሰላም እንግባ ነው። ሌላው ዓለም ላይ ለመሪነት ሀገርን ለመምራት ለተለያየ አይነት ነገር ነው። እዚህ ኢትዮጵያ ውስጥ በሰላም ወተን በሰላም እንግባ፣ አትግደሉን፣ ተፈጥሮ የሰጠችንን መብት አትውሰዱብን ነው የሚሉትና እኔ እንደ አንድ ቤተክርስቲያን ውስጥ እንዳለ ልጅ እንደ አንድ ሰው የሴት ልጅ ጥቃት መደፈር፣ ስቃይ፣ ሰቆቃ ይገደኛል በጣም በርካታ ታሪኮች እንዳሉ ይሰማኛልና፣ ሁላችንም በተለይ በተለይ ደግሞ በቤተክርስቲያን ውስጥ ያለ ልጆች እንደዚህ አይነት ነገሮችን ልንቃወም ይገባል። እኛ ፕሮቴክት ልናደርጋቸው ሲገባ፣ የቤተክርስቲያን አባቶች ፕሮቴክት ሊያደርጓቸው ሲገባ፣ ልጆቻቸውን እንደዚህ የሚያደርጉ ከሆነ እኚህ ሰዎች ወዴት ነው የሚሄድ ያሉባቸው? ትልቅ እኮ የፕሮቴክሽን ቦታ እኮ በእግዚአብሔር ቤት ውስጥ እረኛ ሆኖ የተሾሙ ካህናት አባቶች ጋር ነው ያለው። እነሱ እንደዚህ የሚያደርጉ ከሆነ እኚህ ሰዎች ምን አይነት ኢንሰኩሪቲስ ሊገቡ ይችላሉ? ማንንስ ጋር ደግሞ ሄደው ጥያቄ ሊጠይቁ ወይንስ በማን ስር ደግሞ ሊጠለሉ ይችላሉ? በጣም ነው የሚያሳዝነው። እርግጥ የአንድ ግለሰብ ድርጊት ሙሉ ቤተክርስቲያኗን ይወክላታል ወይንም ደጋግ አባቶችን ይወክላል ማለት አይደለም። ነገር ግን በሃይማኖት ጥላ ስር እንደዚህ አይነት ድርጊቶች ሊፈጸሙ አይገቡም፣ ቤተ ክርስቲያኒቷንም ደግሞ ሃይማኖቱን ማጠልሸት ስለሚሆን እንደነዚህ አይነት ሰዎች ተገቢውን ቅጣት ካልተሰጣቸው በስተቀር ሌሎችም ተመሳሳይ ድርጊት ሊያደርጉ ስለሚችሉ ቤተ ክርስቲያን በአፋጣኝ ምላሽ ሰጥታ ለዚህ በደል ካሳ መስጠት አለባት። በማን ላይ? ይህን ድርጊት በፈጸመው ግለሰብ ላይ ቅጣትን ማስተላለፍ አለባት። አስተማሪ የሆነን ነገርም መከናወን አለበት ብዬ እንደ አንድ የቤተ ክርስቲያን ልጅ አምናለሁ። የሴቶች መደፈር ጥቃት ይቁም ብለው ድምፅ ከሚሆኑት ሰዎች ውስጥ አንደኛው መሆን እንፈልጋለን። እውነቱን ለምናገር ኢየሱስ ውጪ አዳኝ የለም። የአቡነ እንትና የማርቆስ እንትና ክርስቲያኖች ይህንን ቪዲዮ 50 50 ጊዜ ሼር ኮፒሊንክ አድርጋችሁ ጀምሩት። ተክልዬ ምና የሚባል የለም፣ አንድ አዳኝ ነው ያለው በዚህ ምድር። እውነትህን ብለሃል። ነቢይ ነብይ ግም ነው ማንም ተባለው፣ አማርኛ ማንበብ ስለማልችል ነው ይቅርታ። ኦርቶዶክሳዊና እናንተ አንብቡት። ነብይ ነው ግሩም። ኦኬ እውነት ነው። ከኢየሱስ ክርስቶስ በቀርማ ማንም አዳኝ እንደሌለ እናውቃለን። እውነት ነው። የነ ፓስተር እገሌ ላብ የነ ፓስተር እገሌ ሶፍት የነፕሮፌት የነ ፕሮፌት እገሌ ዘይት እንደማያድን እናውቃለን። እውነተኛው አዳኝማ ኢየሱስ ክርስቶስ እንደሆነ እናምናለን። እስቲ ቀጥል። ምንድን ነው ጥያቄ በተራራ ላይ ወጥተ ጉርጓድ ውስጥ ገብተ የምታድነው ብታገኘው ድነት የለም። እውነተኛው የዘመናችን ጨዋው ደግሞ እኛ ክርስቲያኖችን ኦርቶዶክሳውያንን የመተቸት የመንቀፍ ሞራል አቅብ አለህ ለመሆኑ መጽሐፍ ቅዱስን አታውቅማ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ምንድን ያሉት ሐዋርያት እስመ በብዙ ጻማ ወህማም ሀለወነ ወነ ንባአ ለመንግሥተ እግዚአብሔር ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እኮ ነው ያሉት አንተ በላብ የተጨማለቀ ሶፍትህን እየጎረስክም እያጎረስክም መኖር ትችላለህ እኛ ግን ኦርቶዶክሳውያን ክርስቲያኖች ወደ ገዳማቶቻችን እንጓዛለን ከዚያም የሚገኘውን መንፈሳዊ በረከት ለነፍሳችንም ለስጋችንም እናተርፋለን እውነት ስለማንነግራቸው ነው። የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡ ማን ነበር ስምህ? ለማንኛውም የበሰበሰን የሚያውቀው የበሰበሰ ነው። እኛ ግን ክርስቲያኖች በኦሪት ዘፍጥረት ምዕራፍ አንድ ቁጥር ሁለት ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ ይላል። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ ይላል። እኛ ወደ ጸበል ውስጥ ገብተን ስንጸበል ስንጠመቅ የእግዚአብሔር መንፈስ በውሃ ላይ ሰፎ እንዳለ ስለምናምን ነው። እኛ ይዘን የከለከልናቸው መድኃኒት አለ። ኤክስፓየር ዴቱ ያለፈበት መድኃኒት ስለሆነ ነዋ። ኤክስፓየር ዴቱ ያለፈበት መድኃኒት ይዘህ ምን ይጠቅማል? ጣለው። አንተንም አይጠቅምህም፣ ለምትሰጣቸውን ሰዎች አይጠቅማቸውም። ባይሆን እውነተኛው መድኃኒት በመስቀል ላይ ተሰቅሎ ቤዛ የሆነንን የነፍሳችን ቤዛ የነፍሳችን መድኃኒት የናዝሬቱ ኢየሱስ በዚች ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ውስጥ አለ። ናና እሱን ስጋውን ብላ ደሙን ጠጣ፣ የዘላ ዓለም ሕይወት ታገኛለ። አለበለዚያ ኤክስፓየር ዴቱ ያለፈበት መድኃኒት ይዘ በባዶ ሜዳ አትንጫጫ። ኸላስ በኪዳነ ምህረት ትንሽ ብቻ ሼር አርጉልኝ። ሁለት ደቂቃ ብቻ አዳምጡ። ኦርቶዶክሳን ሁለት ደቂቃ ትምህርት ነው። ሁለት ደቂቃዎች ለለምናችሁ አዳምጡት፣ እመለስበታለሁ። የስላሴ አማኝ ነህ አደለ? ቤኪ ማምናለሁ። ድብ እናድገ ነው ማምነው። ኦኬ ስላሴ ምን ማለት ነው? ከሊቀ ተዋዶ ጋር ተወያየ ብት ስላሴ አምናለሁ አልኩህ። ስላሴ የሚለውን መጽሐፍ ቅዱስ ውስጥ አለ። በኪ ያከታችሁት ይሄ ሰውዬ ኢየሱስ ያድናል ብሎ ሜክሲኮ እና መገናኛ ከመዞር ውጪ ስለስላሴ ትምህርት ምንም የሚያውቀው ነገር የለም። ቤተክርስቲያናችን አምስቱን አእማደ ሚስጥራት ብላ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ ተርታ በተርታ ታስተምረናለች። መጀመሪያ የምንማረው ስለስላሴ ነው። ዛሬ ደግሞ ትላንትና ስለስላሴ ተምረናል። ዛሬ ደግሞ ስለ ሚስጥረ ስጋዌ እንማራለን። ቤተሰቦች አምስቱ አእማደ ሚስጥራት በጣም ወሳኙ የመዳናችን ትልቁ ምክንያት የመዳናችን ሚስጥር በሚስጥረ ስጋዊ ውስጥ ይካተታል። በሚስጥረ ስጋ ውስጥ አምስት ነጥቦችን አነሳለው። እናንተ ሄዳችሁ ታነባላችሁ። ኮሜንት ላይ ሚስጥረ ስጋዊ ብላችሁ ጻፉ። ሚስጥረ ስጋዊ ሚስጥረ ስጋዊ ማለት ምንም ማለት ነው? አምላክ ሰው የሆነበት ሚስጥር፣ ሰው አምላክ የሆነበት ሚስጥር ነው። ባጭሩ ሚስጥረ ስጋዊ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማወቅ ያለባችሁ ሁለት ልደታት አሉት፣ ቀዳማዊ ልደትና ድህራዊ ልደት ብላ ቤተክርስቲያናችን ታስተምራለች። ቀዳማዊ ልደት ከእውነተኛ አምላክ የተወለደ እውነተኛ አምላክ መሆኑን ከብርሃን የተወለደ ብርሃን መሆኑን የእግዚአብሔር ልጅ መሆኑን ባርጋ ታስተምራለች። በድህራዊ ልደቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅዱስ ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳበት ያለ አባት የተወለደበት ነው። ሚስጥረ ኦኬ። አምላክ ለምን ሰው ሆነ? አምላክ ለምን ሰው ሆነ የሚባለውን ትምህርት በደንብ አድርጎ መማር ያስፈልጋል። የመጀመሪያው ነጥብ አምላክ ሰው የሆነበት ዋነኛው ዓላማ እኛን ለማዳን የእኛ ሄዳችን ማን ነበር? አዳም ነበር። በደንገነት ለሰባት ዓመታት የእግዚአብሔርን ቃል ጠብቆ ቆይቶ ነበር። ግን በሴጣን አሰራር ተታሎ ምን ሆነ? በኃጢአት ወደቀ። ጸበለሷን በላ፣ በኃጢአት ወደቀ፣ ጎሰቆለ፣ ጨለማ ውስጥ ገባ። ጌታችን መድኃኒታችን ኢየሱስ ራሱ ሞቶ፣ ራሱ ሞቶ የእኛ ሞት ደመሰሰልን። አያችሁ ራሱ ሞቶ የእኛን ሞት ደመሰሰል። በመስቀል ላይ ተሰቅሎ ስጋው ቆርሶ ደሙን አፈሶ የሰው ልጅ ራሱን በራሱ ማዳን ሰላልቻለ የፈለገ መስዋዕት፣ በግ፣ ፍየል እንኳን ቢያቀርብ የፈለገ ንስሐ ቢገባ ወደ ገነት በግባት ሰላልቻለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5500 ዘመን በኋላ ከእናታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ስጋው ቆርሶ ደሙን አፈሶ ያዳነበት ትልቁ ሚስጥር እኛም ከጨለማ የወጣንበት ትልቁ ሚስጥር ነው። ተዋህዶ የተባለው ስያሜ የተገኘው በሚስጥረ ስጋዌ ነው። ሊቁ አባታችን ቅዱስ ያነሳ ፈወርቅ ሚስጥረ ስጋዌ ቀላል ክብር እንዳይመስላችሁ ይሄ ክብር ለመላእክት አልተሰጠምና ሲል ሲያስተምር እናያለን። ስለዚህ ሚስጥረ ስጋዌ ተዋህዶ የተባለውን ስያሜ እኛ ኦርቶዶክሲያን ያገኘንበት ነው፣ ተዋህዶ ማለት ነው፤ ሁለት አካል አንድ አካል፣ ሁለት ባህሪ አንድ ባህሪ፣ ያለመጠፋፋት ያለመቀላቀል አንድ ሆነ ስጉ ቃል ኢየሱስ ክርስቶስ ። ስለዚህ ተዋህዶ የተባለው ስያሜም ያገኘንበት በሚስጥረ ስጋዊ ነው ማለት ነው። ሌላው ወንድሞች እንድትማሩ የሚፈልገው አንድ ሰው ሚስጥረ ስላሴን ሳይረዳ ወደ ሚስጥረ ስጋዊ መሄድ የለበትም። ሶስት አካል ገንዘብ ያደረገ አንድ መለኮት፣ አንድ ባህሪ፣ አንድ ስልጣን፣ አንድ ህልውና የሚለውን ትምህርት ሳይማር ከሶስቱ አካል አንዱ አካል ማን ወልደ እግዚአብሔር ማን ከድንግል ማርያም የተወለደው ኢየሱስ ክርስቶስ ዓለምን ያዳነበትን ሚስጥር የምትማረው ከስላሴ በኋላ ነው። ሚስጥረ ስጋዊ ቀላል ክብር እንዳይመስላችሁ እኛም የዳንበት ነው። ዓለም የዳነበት ነው። ከጨለማ የወጣንበት ትልቁ የቤተ ክርስቲያናችን ትምህርት ነው። ከአምስቱ አእማደ ሚስጥራት ሁለተኛው ሚስጥረ ስጋዊ ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ማሳሰበው ነገር ቢኖር ኢየሱስ ክርስቶስ መድኃኒታችን ነው። መድኃኒታችን ኢየሱስ ክርስቶስ ቤዛችን ነው። አንዱ ለሌላው ተላልፎ ተሰቅሏል። ማን ያስማን ስጉ ቃል ኢየሱስ ክርስቶስ ነው። በመስቀል የተሰቀለልን ሞታችንን የሞተልን ኢየሱስ ክርስቶስ ነው። ቤዛችን ነው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ኢየሱስ ክርስቶስ አምላክ ነው። ከማን ጋር የሚተካከል አምላክ? ከአብና ከመንፈስ ቅዱስ ጋር የሚተካከል በባህሪ በዘጣን በህሎና የሚተካከል አምላክ ነው። ኢየሱስ ክርስቶስ የቤተክርስቲያናችን ራስ ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ እውነት ነው። እጅግ ደስ ይላል። ጋዜጠኛ ቴድሮስ ካሳሁን ከአርባ ቀናት የገዳም ቆይታ በኋላ በእግዚአብሔር ምሕረት ድኖ እንግዲህ እንደምትመለከቱት አሁን ላይ ቤተሰቡን ተቀላቅሏል።